ሰላሙ አለይኩም፣ እሱ ጥያቄ ነበረኝ። አንድ በጣም ወዳት ልጅ ነበረች እና እናቴ ይችን ልጅ አታግባ፣ ይች ልጅ አትሆንም አለች። ይህ ጉዳይ እንዴት በሸሪያ ይታያል? ቤተሰቦቿን እንዳለ አልወደደችም እንጂ ሌላ ምክንያት የላት የምትለው እሱም ብቻ ነው። ቤተሰብ እና ልጅ አይገናኝም። ቤተሰብ መጥፎ ሊሆን ይችላል። ብዙቱ ደግሞ ድን ያላትና አክላቅ ያላት ከሆነች ያችሉት ከመግባት አይከለክልም። ይሄ ነብያችን ሰለላሁ አለይ ወሰለም ቱንካሐን መርአቱ

ወይ ለካ እንደዚህ አይነት ምንዘድ አለ። የምር ውስጡ ስንት ጊዜ አስገባኝ አስገባኝ። ወራት እያስቆጠርኩ ነው ማለት ነው። እሺ አመት ሆኑና እንሻላ መልሰሽ ትገቢያለሽ። እህታችን ገና ሽ ወዓለይኩም ሰላም ወራሕመቱላሂ ወበረካቱህ። እሱ የእኔ ጥያቄ ማለት ነው። ለምሳሌ የቁርአን ስንቃራ ያለንበት ሶረ ላይ ሆነን ስናጠና ስጠናጠና ከዛ አይምሯችን ውስጥ እንደዚህ በሄድንበት ቦታ በውስጣችን አለና ይሁን ምናልባት የሆነ ሽንት ቤት ውስጥ ትዝ ሊለን ይችላል። ባናወራውም ውስጣችን ካለ እሱ ሀራም ይሆናል። እሺ ሌላኛ ሌላኛው ጥያቄ ደግሞ የረሱል ስለ ላሁ አለ ወሰለምን ታሪክ በተደጋጋሚ ያዳምጣለሁኝ እና በጣም በተደጋጋሚ ስራ ምስሰራ ኢላፊቲዮብ የሚላ የሚባል አለ በሱ ያዳምጣለሁኝ እና የሰሃቦቹንም እንደዛው እና በራሴ ስላቸዋሉ እነዚህ አይነት ሰዎች እንደዚህ ይሆናሉ፣ በቃ ቁመታቸውን ምናቸውን ሁሉንም ነገር በራሴ ያስባቸዋለሁኝ። እና እሱ ነገር ሀራም ነው? በጣም ከመወደድ የተነሳ በቃ እንደዚህ ቆንጆ ናቸው፣ እንደዚህ ናቸው ብዬ በራሴ ያስባቸዋለሁ። እነሱስ እንዴት ይታያል? በጥቅሉ በውስጣቸው በሚመጣ ሀሳብ አትጠየቁበትም። ወንጀልም አይደለም፣ ጽድቅም አይደለም። እንደምንም አያዘም። እሺ አይሻኮ ለቅሚሆን አልደረሰችም የሚል የክርስቲያኖች ኮሜንት አይቼ ነበር። ደርሳለች፣ ራሷ ተነግራለች ከእሷ በላይ መቼ የሚያውቅ የለም። አለ ራሱ አለች። ሐዲት ላይ ምን አለች? ኢዳ በለቀት ልብንት ትስዕ ስኒን ፈሂየ እምራ አለች። ሴት ልጅ ዘጠኝ ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች ብላ ተናገረች። እምራ የሚለው ከህፃንነት እድሜ የወጣች ማለት ነው እና ለአቅመ ሔዋን የደረሰች የወር አበባ የምታይ ሴት ነበረች እናታችን አይደለም በዚያ ዘመን፣ በዚህ ዘመን በዘጠኝ ዓመት የወር አበባ የሚያዩ ሰዎች ሴቶች አሉ። በስራ እኔ ዘጠኝ ዓመት ልጅ ዘጠኝ ዓመት ሆኗት የወር አበባ አየች ብላ የነገረችን የጠየቀችን ሴት አስታውሳለሁ። ጥያቄ ልጠይቅ ብላ ማለት ነው። አሜሪካ ከአሜሪካ ነው ብላ ማለት ነው። እንግዲህ እንዲህ የሚመች ቦታ ላይ ከሆኑ ደግሞ በተለይ የአረብ ሀገር ላይ ያሉ ሴቶች ቶሎ የማደግ እንትን ባህሪያቸው የታወቀ ነው። ዛሬ አንድ ሺ አራት መቶ አርባ ሰባት አመት በፊት ለዚያውም ታሪኩ

ያን ብር እኔ አፉ ብያ አልፈለግም ምናምን ብዬ ነበር። ያኩል መኪና ገስተና እንደከዳችን እና እሱ ብር ደግሞ አሁን ባላወቅሁት መንገድ አንድ ማለትም ክርስትያን ጓደኛዬ ነበር ለእኔም ለእሷም እና ቤተሰቦቿ ጋር ሄዳ ኔ እኔ ባላወቅሁበት መንገድ ያ ብር ወደ እኔ እንዲመለስ ግማሹን እንትናሩኝ ማለት ነው። እኔ ደግሞ ብሩን ያኔ አፉ ብዬ አልፈልግም ብያለሁ እና ባላወቅኩበት መንገድ ነው። ልጅቷ አካውንትሽን እፈልጋለሁ ምናምን ብላ ከላኩላት በኋላ ያለው ነገር የነገረችኝ እና ይሄ እንዴት ነው ማድረግ የምችለው ነው ያለው። ያው ስደት ላይ ወደ ኢትዮጵያ መሄድ አልችልም። ወደ አካውንት ነው የገባው እና እኔ ልጅቷ አፍ ብያ ስለመለስኩኝ በጣም ጨንቆኛል። እሺ። ቶ ሰላም፣ እንዴት ነሽ? ሰላም ነው ሶ አላ ደህና። ማታ አላስታወሽኝም። በውስጥ አስታወሽ ብዬሽ ነበር። አሁን ያ ችግር የለውም እሺ

ለአበትድሬ አይደለም ከዚህ በፊት ገብቼ እዚህ ተናግሬ ያው መልስ ሰተ ነበረ። ከጥያቄው ላስታውስ። እሺ ጥያቄው ምንድ? ኦኬ ጥያቄው አብረን የምንሰራ ልጅ ነበረች እዚህ ዱባይ ላይ ማለት መጌሰራን ባለበት ሰዓት እሷ ሀሳቡን አምጥታ በጋራ ንብረት እንደ ማለት መኪና እንድንገዛ አደረገች ማለት ነው። ካደረገች በኋላ ከሁለቱ ከተገዛ በሁለቱ ወር ኢትዮጵያ ያለባች እና ከገባች በኋላ ያኔ በቃ ምንም ብር እንዳልሰጠዋት ምንም ብር እሷ ጋር እንደሌለኝ ከዳችኝ፣ እና እየሰራች በቃ ሷ ከወንድሟ ጋር እየሰራች ባለበት እኔም በቃ ዝም ብዬ ላላ ሁሉንም ሰጥቼ በተኩበሳት በሁለት ዓመቷ ምናምን መኪናው ተገልብቀ ሁለቱም፣ እሷም ወንድሟ ሞቱ ማለት ነው። ከዛም በፊት ግን እኔ በቃ አቶ አደልሽ ምሬንሳ ስጪ ምናምን ብያት ነበር። እንደዚህ በሞቷ ስሰማ ግናችን ስለሆነች እኔ አልቅሼ በቃ ሶስት ቀን ጹሜ ወላሂ ያልኩበት አፉ ብያት ነበር ማለት ነው ከልቤ እና አሁን ያኛውን ቃፎ እንኳን አልሻትናን በላይ ነበር። እና አሁን ምንድነው የኔም የሷም ጓደኛ አለች በመሀላችን ያበደርኳት ሙስሊም ናት። እቺ በመሀላችን ያለችው ጓደኛችን ደግሞ ክርስትና ነች። እና እሷ ያላወቀች እንደገብች ያፉ ማለት ምናምን እና ቤተሰቦቿ ምን ያልፈልግን ብያቸው ነበር። ግን ያው ልጃችን አንድ ሄዳለች ብየሰው ሀቅ ኖሮባት ደግሞ እኛም ቀልባችን ስለማያርፍ ምናምን ነገር ብለው ግማሹ ብር ባላወቅኩት መንገድ ወደ እኔ አካውንት እንዲገባ አደረጉ፣ በዛች በጓደኛ አማካኝነት ማለት ነው። እና እኔ ደግሞ ብሩን አልፈልግም ማለትም አካውንት የተቀበለችኝ ለሆነ ነገር እንደፈለገችው አስመስል አነሷ በሷ ቤት እኔ ሰርፕራይዝ ያደረገችኝ እንደማለት ነው። ማለትም ሀቄን እንዳስመለሰች ነው የተሰማት። እኔ ግን በጣም ደነገጥኩኝ ነገር በሰማሁበት ሰዓት እና ምን ማድረግ ያለብኝ ብሩን ያልፈልገው አሁንም ቢሆን

እንደዛ ማድረግ ሳይሆን የፈለግኩት ቁራ ምናምን ገዝቼ ለመስጊድ ብሰጥ ለሷ የሚበቃላታል። በዚያ አጋጣሚ ደግሞ ወንድሜም ፌደራል ፖሊስ ነበር፣ እሱም መቅርብ ነው ዳሄራ ሄደው ለእሱም የሆነ ነገር ለይቼ የለት ነበርና በሱ ይብቃቃልኛል። እሱም ብራውጥቼ ቁራን ገዝቼ ለመስጊድ ብሰጥ ሽክራ ነው